ስሜቴ፣ ስሜ እርግጠኛ ነሽ? ግን ይሄ በደንብ በቃ፣ አሁን የመጨረሻ ነው የሚሆነው። ይገላታል። እሺ፣ ምን ያክል ነው የሚጨምረው? እሺ፣ እሺ፣ እሺ። ተናገሪ ምሳሌ፣ ልገያዝ ነው። በጣም የተዳፈርሽ አልመሰለሽም። አሁን ጨዚ ይቺ ምስኪን ልጅ ምን አደረገችሽ? ቅድስት ማህሌት ምሳሌ መድኃኒት ውስጥ መርዝ ስትጨምርባት ደርሳባታለች። ማህሌት እንግዲህ ለእህቷ ደውላ ዛሬ የመጨረሻዋ ይሆናል አይደል? ይህ መድኃኒት ይገላታል አይደል ብላ ኤፍራታን ጠይቃታለች። ኤፍራታም አዎ ይሄ የመጨረሻ መድኃኒት ነው ትሞታለች ብላ ስመልስላት፣ እንግዲህ ቅድስት በር ላይ ሆና ስታዳምጥ ነበረ። ድንገት ከፍታ ማህሌትን ምሳሌ ልትክልያት ነው አይደል ብላ ጠይቃታለች። የማህሌት አባት እንግዲህ የምሳሌ አባት እንግዲህ ማህሌትን ስለ መኪናው ፊርማ ፈርሚልኝ ስላት ይቅርታ አልችልም ብላ አልፈረምን ብሏለች። እንዲሁም ቅድስት እስከዛሬ ዛሬ ስትሰጠኝ የነበረው ደሞዜ ነው እና ምሳሌ እንድትድን ስለምፈልግ ይህንን ገንዘብ ተጠቀም ብላ አምሳ ሺህ ብር ሰጥተዋለች። ሰላም ውድና የተወደዳችሁ የተከበራችሁ፣ በምንም ዓለም ላይ ብትገኙ ውድ አገሬ ልጆች እንዴት ናችሁ? እንዴት አላችሁ? ያላችሁበት ሰላም፣ ጤና፣ ፍቅር አንድነት እመኝላችኋለሁ። እነሆ የእንጀራ ልጇን የምትመርዘዋ ጨካኟ ሴት ክፍል አምስት ይዘንላችሁ መጥተናል። ከዛ በፊት ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በባለፈው እንግዲህ ማህሌት ቅድስት ላይ ዝታባት ነበረ ስለኛና ና ስለምሳሌ አይመለከትሽም ብላ አስጠንቅቃት ወደ ክላሷ ሄዳ ነበረ። እንግዲህ ስታስጠነቅቃት ቅድስት ነ። ነገሩን በመጠራጠር ከኋላዋ ተከትላት በር ላይ ስታዳምጥ ነበረ። ማለትም እንግዲህ እህቷ ኤፍራታ ጋር ደውላ የዛሬው መድኃኒት ይገላታል አይደል ምሳሌ፣ የመጨረሻዋ ይሆናል አይደል ብላ ስትላት እንግዲህ ጓደኛዋም አዎ እህቴ፣ ይህ የመጨረሻ ነው ብላ እንግዲህ የምታደርገውን መጠን ነግራትታለች እና እንግዲህ መድኃኒቱን ጨምራ በጥብጣ ቅድስትን ስጫት ልትል እየተዘጋጀች እያለ እንግዲህ ቅድስት በር ላይ ሆና ነገሩን ስታዳመጥ ድንገት ከፍታ ገብታባታለች። እንግዲህ ቅድስት ማህሌትን ጠይቃታለች። ምሳሌ ልግል ያን ነው አይደለ? ይህ ሁላ የምታደርጊው የምታስመሲው ሲትላት ምን አገባሽ አንቺ! እንዴት እንዴት ነው የምትናገሪው? ብላ እንግዲህ ማህሌት የራሷን ጥፋት ለቅድስት ለማስመሰል እንግዲህ ቅድስት ላይ ጮህባት ነበረ። ቅድስትም እውነት እውነቱን ነግራት ተናግራለች። ማለትም ምሳሌ ለመግደል የምታደርጊውን ከእህትሽ ጋ ምን እንደምታደርጊው ሁሉንም ነገር አውቃለሁኝ ብላ እንግዲህ ስትነግራት ከውጭ ብሩክ መጥቶ ይህን ነገር ስትነግራት ሰምቷል። ይህ ማለትም ሰምቷል። ከዛ እንግዲህ ቅድስት ከቤትሽ እወጣልሽ አለሁኝ ነገር ግን ከዚህ ቤት የምወጣው ምሳሌን አንቺ እንዳትገላት ሁሉንም ነገር የጠነሽሰሹን ጥንሰስ ለብሩክ ተናግሬ ነው አለበለዚያ አልወጣም፣ ስትል እንግዲህ ቅድስት ማህሌትን አስፈራርታታለች። ማህሌት እንግዲህ ይህንን ስትናገራት አንቃት፣ እንግዲህ አልገዋላይ፣ ጥላ ልደበድባት ስትል ብሩክ ደርሶ አድኗታል። ብሩክም እንግዲህ ምንድን ነው የሰማሁት ነገር? ምንድን ነው እየተባባላችሁ ያላችሁት? ማሌት አን ምሳሌ ለመግደል እየሞከርሽ ነው ብሎ ሲላት፣ አይ እንደዛ አይደለም፣ እንዳሰብከው አይደለም ብላ ያው ዋሽታለች፣ አስመስላለች። ከዛ በኋላ እንግዲህ ሳሎን ላይ ቁጭ ብለው ሲወያዩ ብሩክም በባለፈው እነግርሃለሁ ያልሽኝ ነገር ምንድን ነው ብሎ ቅድስት ሲያፋጥጣት ቅድስት እንግዲህ ከዛ ቤት ከተባረረች ምሳሌ እንደምትሞት አለበለዛ አስመሰላ መቀመጥ እንዳለባት ለራሷ መክራ፣ አይ በባለፈው መድኃኒቱን ሳልሰጣት ስለቀረሁኝ ልትገልያት ነው ወይ ስላለችኝ ነው እንጂ ሌላ ምንም ነገር የለም ብላ እንግዲህ ቅድስት ዋሽታለች፣ እየዋሸች ሰጥቼ ያለ አንድ እውነት ብትነግሪ አለቅሽም፣ ብላ እንግዲህ በእጇ የመግደል ምልክት አሳይታታለች። ማህሌት ቅድስትም እንግዲህ ውሸቱን ዋሽታ ተነስታለይ። በመጨረሻም እንግዲህ ብሩክ መኪናውን የሚሸጥበትን የወረቀት ፊርማ ሊያስፈርማት ሲመጣ እንግዲህ ማህሌት ከአንዳንድ ልትፈርም ወስዳ፣ ነገር ግን አልፈረመችበትም። ምክንያቱም እሷ ምሳሌን ገድላ ንብረቱን መውረስ ስለምትፈልግ፣ አይ መፈረም አልችልም ብላ እንግዲህ መልሳበታለች። ብሩክም ለምን፣ እንዴት ብሎ ሲጠይቃት አልችልም፣ ይህንን ማድረግ አልችልም፣ ይቅርታ ብላ ተነስታ ጥለው ሄዳለች። ይህንን እንግዲህ ሲደረግ ያየችው ቅድስት ለብዙ አመታት እሱ ጋር ስትሰራ በነበረ ሰዓት የሚከፍላትን ደሞዝ አስቀምጣ ነበርና፣ ይህ ደሞዝ አንተ ከምትፈልገው በጣም ትንሹ ነው፣ ግን ምሳሌ እንድትድን ስለምፈልግ ባልወልዳትም ልጄ ስለሆነች ይሄንን ጨምርና አሳክሟት ብላ አምታ ሺህ ብር ሰጥተዋለች። እሱም እንግዲህ ይሄ በጉልበትሽ ያመጣሹ የላብሽ ብር ነው ልቀበልሽ አልችልም ሲላል ቅድስት ብር ተሰርቶ የሚገኝ ነገር ነው፣ ዋናው የሰው ህይወት ነው። ምሳሌ ትዳንልኝ እንጂ እኔ ይህንን ሰርቼ አገኘዋለሁ ስትለው እንግዲህ ከአንዳንድ እያቅማማ ያለበትም ነገር ስለሆነ ተቀብሏታል። ማለትም ብሩክ የቅድስትን ደሞዝ ተቀብሏታል። ቅድስትም ካሁን በኋላ ደሞዝ ክፈለኝ አለልህም ብቻ ምሳሌ ትዳንልኝ ብላ አምሳ ሺህ ብሩን ሰጥተዋለች። የተንኮለኛ ማህሌት እንግዲህ እህቷ ጋር ተደዋውላ እህቷም ዛሬም እንዴት እንደዚህ ኮነ ብላ ስትላት እንግዲህ ብሩክ ለመኪናው ስትፈርምለት ያ ቤት ያሉበትን ቤት አሳድሶ ሊሸጠው እንደሆነ ነግሯት ነበር። ና አዲስ ቤት ተከራይተው እየኖሩ እያለ ኤፍራታን ጠርታታለች። ኤፍራታ ደግሞ እዚህ ምን ትሰሪ አለሽ? ማለትም ቤታችሁን ምን አድርጋችሁት ነው እዚህ የመጣችሁት ስትል፣ ማለት እንግዲህ ያ ቤት እየታደሰ ነው፣ እስከሚታደስ ድረስ እዚህ አካራይቱ አስቀምጦን ነው ብላ ስትላት፣ በቃ ተበላሻ። ምሳሌንም ሳትገሊያት እሱ ቤቱን ሊሸጠው ነው ብላ እንግዲህ አጋግላባታለች። ማለትም ኤፍራታ እንግዲህ ማህሌት፣ ብሩክንም እንዲሁም ደግሞ ምሳሌንም ገላ፣ ቤቱንም መኪናውንም የግሏ እንዲሆን ትፈልጋለች። ገንዘብ ወዳጅ ሰው፣ ፈጣሪ ከገንዘብ ወዳጅ ሰው ይሰውራችሁና ማለት ነው። እንግዲህ እንደዛ እያለች ኤፍራታ ወደ መጥፎ ወደ መጥፎ ነገር እያመራች ማለትም እየመራች ትገኛለች። ማህሌትም እንግዲህ የእህቷን ምክር ሰምታ ቅድስትን ከዛ ቤት ማስወጣት ትፈልጋለች። ምን ያህል ገንዘብ ብንሰጥሽ ነው ከዚህ ቤት ውልቅ ብለሽ የምትወጭው? ስትላት ኤፍራታ እንግዲህ ይህን ጥያቄ ስትጠይቃት እንግዲህ በትንሹ መቶ ሺህ ብር ስጭኝና እወጣለሁኝ፣ ከህይወታችንም ትወጫለሽ ብላ ስትላት ማህሌትም አዎ እወጣለሁ ብላ እንግዲህ ወደ ቅድስት ትራንስፈር ማለትም ወደ ቅድስት አካውንት ትራንስፈር አርጋላት ነበረ። እንግዲህ ብሯን ከተቀበለች በኋላ ማለትም ወደ ባንኳ ትራንስፈር ከተደረገላት በኋላ ሻንጣዋን ይዛ ወጣ። ውጭ ላይ ወጣ። ለብሩክ ደውላለት ብሩን ግማሹን ብር አውጥታ ለብሩክ ሰጥተዋለች። ይህ ሁላ ጥረት እንግዲህ ምሳሌ ለማዳን ነው። ከዛ በኋላ እንግዲህ ኤፍራታና ማህሌት ይቺ ቅድስት ከህይወታችን ከወጣች ሁሉም ነገር ይሰካካል፣ ምሳሌንም ባንዴ ይገላታለሁ፣ ከዛ ሁሉንም ነገር በእጅ አረጋለሁ ብላ እያሰበች ነበረ። ከዛ እንግዲህ እንደዛ ካደረገች በኋላ ቅድስትም ውጭ ወጥታ የተሰጠችውን ብር አውጥታ ለብሩክ ለምሳሌ ማሳከሚያ ሰጥተዋለች ሽ ነው ሲላት፣ ያመጣሁበትን ሌላ ጊዜ ነግርሃለሁ። አሁን ግን ዝም ብለህ ተቀበለኝ ብላ እንግዲህ ዝም ብሎ እንዲቀበላት አድርጋለች። እንግዲህ ተቀብሎ ወደ ቤት እንሄድ ስትለው እሱ ምሳሌን ከትምህርት ቤት ላመጣት ስለሆነ አንቺ ቀድመሽኝ ሂጂ ብሏት ሄዳ በር ላይ ተቀምጣለች። ብሩክም እንግዲህ ምሳሌን ከትምህርት ቤት አንጥቶ ወደ እህቱ ጋር ልኳታል። ቤቱ አስጠልቶኛል አክስቴ ጋር ልሄድ አለችኝ ብሎ እንግዲህ ለቅድስት ነግሯታል። ቅድስትም እንግዲህ ወደዛ ቤት ተመልሳ ገብታለች። ወደዛ ቤት ተመልሳ ስትገባ ኤፍራታና ማህሌትም እንግዲህ ደማቸው ፈልቶ በጣም ተናደው፣ አንለቃትም፣ ገለን ወደ ጫካ እንጥላታለን። እንዲሁም ደግሞ ሁለተኛ በመካከላችን በመካከላቹ አትገባም ብላ እንግዲህ መጥፎ አስተሳሰብ ኤፍራታ ለማህሌት ማህሌት ነግራታለች። እንግዲህ ማህሌትም እንግዲህ የኤፍራታን ምክር በመስማት ብሩክንም አጥፍታ እንዲሁም ደግሞ ምሳሌንም አጥፍታ ገንዘብና ንብረቱን የግሏ ማድረግ ትፈልጋለች። ይህን ነገር ስታረግ እንግዲህ የምታደፋፍራት ኤፍራታ ናት። ኤፍራታ ለተንኮል ለገንዘብ የተፈጠረ ሰው ናት። ማህሌትንም እንደዛው አድርጋ እያበለሸቻት ትገኛለች። ቀጣይ በተለይ እንግዲህ ኤፍራታና ማህሌት ቅድስትን ይገሏታል ወይስ አይገሏትም የሚለውን ይዘን የምንመጣ ይሆናል። እስከዛ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰብ ሁኑ። መልካም ጊዜ።